ሰላም፣ ጤና ይስጥልኝ ውድ የቻናል ቤተሰቦች፣ ሰላማችሁ ይብዛ። በያላችሁበት እንዴት ናችሁ? እንዴት ከረማችሁ? ቻናሉን ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። አስተያየታችሁንም በኮሜንት። ጽናት ክፍል 59። ኑ በታገተችበት ክፍል ውስጥ እራሷን ስታ ወደቀች። ከአጠገቧ ማንም ሰው አልነበረም። ሀሴት ጥሩ ልጅ መልከ መልካም መስላ፣ ነገሮችን ግን በእኛ ላይ ሲመጡብን አለማገናዘብ የራሷን ችግር ለመሸፈን ስትር ኑርን ሙሮን አገተቻት። መልከ መልካም ትመስላለች፣ ግን የውስጧን ማንም አያውቅም። ሄኖክ እንኳን ገና ሲመጣ በጥባጭ እንደሆነ የታወቀ ነበረ። ሄኖክ የክፋት ጥግ ያለው ሰው ነው። እሱ ተጎድቶ ሰውን መጉዳት የሚፈልግ እናማ፣ ኑርን ምንም የማታውቀውን ጎድተዋታል። አንቺ ልጅ ሆይ ነው የሆነ ነገርማ አለ እንኳን መጣ እዚህ ውስጥ የሆነ ሰው አለ። ሀሴት አይደለችም። ይኸውልህ፣ ኪራይ በወለደች እናትን ለምን እዚህ ውስጥ ዋለ? ከአንዴ ሙ ለማንኛውም ራሷን ስታ ሆስፒታል ገብታለች። አይንህም በጨዋጥ ወይ መሄድ አቅሙ ካለ ሂድና ከጎናቸው ከነቃችሁ ሁሉንም ነገር ተነግራችኋለች። አንተ ግን ምን አይነት አውሬ ነህ? የልጅቷ መታመም እንኳን አያስደነግጥህም። ትሰሚኛለሽ? እኔ ከኪራ ጋር ጓደኝነት ላጥው አልፈልግም። እሱን ማያጣው ያኔ ጽናትን ስትመኛት ነው። ቤት ውስጥ ይሄ የማይረባ ድራማህን መስራት ስጀምር እንደዚህም አይሆንም። ከሰማ ይገለኛል። ሁሉን ነገር ያንቺ እቅድ እንደሆነ ተነግረልሽ። አሁንም ልታስፈራራኝ እየሞከርክ ነው። ሰማኛለ ሻምበል ይሙት፣ እኔ ከዚህ በኋላ አንተ ስምር መጠመጥበት ሪዝን የለኝም። አትፎክሪ። ይኸውልህ እኔ ህይወት መራኛለች። በአባቴ ሽጉጥ ግንባርህን በስቼ እጄ ለፖሊስ ነው የምሰጠው። ኔ ወደ እነ ጽናት ጋር መጣ ምን ነው በዚህ በጠዋቱ አሯሯጥሽ ጠራሽኝ አለቻት ጽናትም ሞ እኮ የለችም ሰኔ ትናንት እንደወጣች አልተመለሰችም ናሁማ በጣም ጨምቆታል እንዴ ማለት የዚህ ቤት ሰው ምንድን ነው አኮኩሎ የተጫወታቸው ተራ በተራ ናሁማ ትናንትና ትንሽ ተናግሯት ነበረ በሱ ተከፍታ ይሆን የጠፋችው ምንም አላውቅም ትናንትና ወደ አንቺ ጋር አልመጣሁም እዚህ ነበረች፣ ስመለስ ግን አላገኘዋትም። ወይ ጉድ! የት ገባች? ስልኳስ? አይሰራ አይሰራም። አዳራን ሁሉ ስንቀጠቅጥን ያደር ነው። አለይ ጽናት፣ ምን እንደምል ራሱ ቃል ጠፋብኝ። ምን እኮ ምንም ቢያስቀይሟት፣ እንደዚህ የምታደርግ ልጅ አይደለችም። ደግሞ እኮ እንደዛ ተተናገራት በኋላ እንኳን ሰላም ነበሩ። ጥፋቴ ነው ብላ እንኳን አላኮረፈችውም ናሁ። ምን አቁርፋ ነው እንዴት? እኔ እንጃ፣ ግራ ገባኝ እኮ ወይ አፈልኩኝ። አወቅሩና የኮሚቴ አባል አድርጉኝ አለ ሰኒ። ሰኒ እኔ ስራ መስራት አቃተኝ። ሂጂ በቃ እኔ ስራውን ሰራልሻለሁ፣ አንቺ ቤቱን አጭ። አረ ችግር የለውም እኔ እኮ እከትፍልሻለሁ እንጂ ሰራልሻለሁ አላልኩም። እሺ በቃ ሂጂ አለቻት። ሰኒም ወይ ጉድ፣ እዚ ቤት የሆነ ነገር ሳንሰማ ኑልም ማለት ነው አለች። ቆይ መሩን ትገኝ እንኳ እኔም አጠፋለሁ ከዚህ ይፈልጉኝ አለች ሰኔ ጽናትም ጽዳት ወደ ልታጸዳ ክፍሉን ብትሞክረውም እንደተቆለፈ ነው ቆይ እንዴ አለ ኑሩ ከውስጥ ሆነ ሰውን አይሰማትም ተመቼ ጀምሮ ነው በሩን ቆልፋ መሄድ የተጀመረችው አሴት አለች እሺ ቆይ አልጋውን እንዴት ላነጥፍላት ነው ለነገሩ ስትመጣ ነጥፈዋለን ወይ ምናልባትም አንጥፋው ሄዳን ይሆን ይችላል፣ አለች እና ተመለሰች ወደ ክችኗ። እክችን ጉድጉድ እያለች ነበረ ሰኒ። ወዲያውኑ ጽናት ስትመለስባት፣ ምን ነው ቶሎ ተመለሽ? አለቻት። እንዴ፣ ምን ነው የስኒ ምግብ አይጣፍጥም አሉሽ? እንዴ፣ እነማ ምን አውቃሉ? ውስጥ የተሰበሰቡ ሽፎች ማህበር ናቸው። እባክ ሳልፈልግ አታስቅኝ። እንዲ አንድ ሽንኩርት እንኳን ሳልከትፍ ተመልትች ትመጣለች። እንዲ የሀሴት ክፍል ቁልፍ ነው፣ የማሚ ክፍል ደግሞ ሄኖክና ኪራ ተኝተዋል አለች። እረ እንደው እንገላገሉኝ ነይ፣ በቃ ወደ ስራሽ አለች። በቃ ጨው በመቅመስ ታግሽኛለሽ። ስም ኑሩ ምን ሆነች ነው አለቻት። እሺ አፍሽ ልፍታልሽ፣ እንዳትጮሄ አለቻት። ከዛ አፏን ያፈነችውን አነሳች። እባክሽ እባክሽ፣ ልለምንሽ መድኃኒቴን እንኳን ስጭኝ አለቻት። ወይኔ እረስችው እኮ ነው ሳሆት፣ እንዴት ነው የረሳሆት አለች። ቆይሽ እዚህ ያለሽ እዚህ ያለኝ አንዱ ብቻ ነው፣ ዋናው መድኃኒቴ ቤት ነው። የት ቤት? እኛ ቤት ነዋ። እባክሽን ልቤን ውጋት ይዞኛል፣ ከዚህ በላይ መቋቋም አልችልም። እንዴት ቤትሽ እሄዳለሁ ወይ ስሙን ልንገርኝና ፋርማሲ ልግዛልሽ? ያላኪ ማዘዣ አይሰጥም። እረንዶ በፈጠረሽ በምትወጁ ልቀቅኝና ልሄድ። ከባድ አጣብቀኝ ውስጥ ኳስ ገብተሽኛል። አሁን የሰማሽውን ለማንም አትናገሪ ከሆነ ለቅሻለሁ። በፍጹም ላደርገው አልችልም። እዚህ በላይ ማውራት አልችልም። መድኃኒቴን አምጪልን። ታዲያ ቤትሽ ውስጥ እንዴት ልገባለው! እቲቪው ስር ቁልፍ አስቀምጫለሁ አለቻት እሺ አለቻት እባክሽን መተንፈስ አቅቶኛል ይቅርታ ይህን ከማድረግ ውጭ ምንም ማድረግ አልችልም አፏን እንደገና አስራ ወጠጥ ኪራ ቆዳህን ነው የሚገፍልህ አለችው ለካን እንደዚህ ነው የሚሰማሽ ወንድነት ከኪራ እንደሚበልጥ አታውቂዋለሽ አንተ ኮ ሰው ሁሉ ሆነህ መፈጠር አልነበርም የሰው እርኩስ ነህ እሺ ቅዱሷ ለማንኛውም መድኃኒቷን ስጣት ውሃም ሰጥ ውሃም ስጣት አለች? ሰኒና ጽኑን ቁጭ ብለው ነበረ ጽናት። ከዛም ሄኖክ ገባ። ምነው እያማችሁ ነው አላት። ይሄ ምን ይመስላል ጭጉጉት አለ ሰኒ። እኔ እኮ ኑሩ ናፍቃኛለች። እኔም ናፍቃኛለች አለች ሰኒ። ምን እናርግ ግን አንወልዳት እኛ እሷም እንደኪራ ቁጭ ብለን እንጠብቃት እንጂ አለች ናሁም። ይህን ስሜት እኔ እኮ ጠንቅቄ ያውቃለሁ፣ ረዳሃለሁ አለው። እሷ ለመሄድ ብታስብ ኖሮ እዚህ የሚባል ጥፋት አላጠፈውም። አንዳንዴ ምክንያታቸውን ሳናውቅ እንቀጣለን። ሕመማቸው ከባድ ነው። እኔ ኑሮን አእምሮዋን በአንድ ሰዓት ቀኙንም ግራውንም ትቀኘዋለች። እሽ ጥበብ ማረቅ ጠቢብ ማረግህ አለው። ሄዋን ባትፈጠር ኖሮ ይሄ ጨጓራ ላሽ የሚባል ኖሮ አይፈጠርም ነበረ አለ። ጽናት ወደ ሀሴት ክፍል ሄዳ አሁን ማን መጣችውን ቆልፈዋለች። ያ ልቧን ያዝ አረገል። ለምንድን ነው ውስጤን እየጨነቀኝ ያለው አለች። ለምን እያለች ስትል ሄኖክ መጣ። በሰላም ነው ምኑ አለችው። እዚህ ቆመሽ ብቻችን የምታወሪው? አዎ ዝም ብዬ ነው። ምን እንደሆነች ንገርኝ እንጂ ለአንቺም ማልፈታል፣ ችግር የለም አለ እውነትህን ነው አለች። አዎ አለ። ጓደኞቹ መለኛው ነው የሚሉኝ አለ። አይ ጥሩ ነው አለች። እስቲ ስለ እኛ እናውራ ዛሬ አላት። እኛ ምን ብሎ የሚያስወራ ምንም ነገር የለም። ደግሞ ስተኝ በጣም ነው። ምንድን ነው አንተ የምታወራው? ምንም አለ። ተኝተሽ በህልሜ ያየችሽ ነው ሲላት ጥላው ሄደች። ከዛም ቆይ እግርሽ ላይ እግር ሲስር ታልጣልኩሽ እኔ ሄኖክ አይደለም ሄሳትም አሴትም አንድ ሰሞን እንደዚህ ሆና ነበር አለ። አሴትም መድኃኒቱን ልታመጣ ቀስ ብላ ከፍታ ገባች። ከዛም ተሶፋው ላይ ቁጭ ብላ ግራና ቀኝ እያየች ወይ ጉድ አለች። እንደ የሰው ልጅ ኑር ስል ሞታል አልኖርኩም ሲል መኖሩን ሳያውቅ እንዲሁም ከበከንቱ ህይወቱን ያሳልፈዋል። ኑሩ እንደዛ የህመም እጣር ላይ ሆና እንኳን ለጓደኛ ብላ እምነቷን ስጠብቅ ሳይ በራሴ አፈርኩኝ! ከዚህ ቅዠት ህይወት መቼ ይሆን የምናቀው? አበቃ ሲለው ከእንደገና ይጀምራል። ከአራት ዓመት በፊት ጉልበቴና ጭንቅላቴን አጠበቄ አለቀስኩና ደግሞ እንደገና አረ መድኃኒቱን ይዤ ልውጣ ሰው ሳይመጣብኝ ብላ መድኃኒቱን ፈለጋ ጀመረች። ላይ ቆጭ ብሏል ሳት ሴት መድኃኒቱን ይዛ ልትወጣ ስትው፣ ፈጣሪ ሆይ የዛሬና ታወርደኝ እያለች ልመናዋን ቀጠለች። ናቲም ኡፍ፣ ያ ኑርዬ፣ እንዲህ ግን እንዴት አስቻለሽ? ግን እኮ እንዴት እንደናፈቅሽን ብታይ አለ። ወዲያው ስልክ ተደውሎለት ኪራ ነበረ። አዎ ደብሮኝ እኮ ቤት ደሄድኩኝ አለ። የት ካፌ አለ። ምን ነው አምባል፣ ጋብዘኝ ነው ናቲ ሲወጣላት፣ ወይ አምላኬ ከጉድ እኮ ነው ያወጣኸኝ አለች። በቃ አሁን ቶሎ ልውጣ ሰው ሳይመጣብኝ ብላ ወጣች። ሄኖክ በበኩሉ አንበሲት እያለ ውሃ ይዞላት ገባ። ምን ሆነሽ ነው እንደዚህ ተደከምሽው? አላት። ኑሩን ውሃውን ረጨት ረጨት አረጋት። ከዛም ኬራ ኪራ ጽናት አለች። ከዛ ከት ብሎ ሳቀና ባክ አምላክ የሳካ ትበለኝ አለ አለ ሄኖክ። ከዛን እባክህን እባክህ ተወኝ። እኔስ ሂወቴን እኔስ ሂወቴን ኑር አንቺኮ ምን እንዳደረገች ስለማታውቂ ነው። እሺ ውሃ ጠጣኝ አለች ኑር። ውሃውንም ሰጣት። ታውቂያለሽ ሰው ሁሉ እንዳችን ንጹሕ ነበረ እኔ ሴትን ከብዙ አመት በፊት ማቃት ግቢ አብረን ነበር። ከሌላ ሰው ጋ ሆና እየካደች ነበር። ማታ ማታ ወቅሳረግ ከሰውየው ጋር እሷም ሁሌ አያቸው ነበር ግን ብዙም አልቆዩም። ተለያዩ። ተሱስት ለያዩ ወደ እኔ መጣች አለ። ፍቅር እኮ በውዴታ እንጂ በግድ አይሆንም። አንድ ቀን አገኘኋት እንደ ሰማይ የራቆኝ ከንፈሮቹን ሳብኳቸው። በጥሩ ነገር በማሰብ ቪዲዮ ቀረጸች። የሴት ልጅ ግብሯ ሁሉ ነገሯ ነው አለች ኑር። እባክህ ቶኝ እስከምትወጣደች ልተንፍስ አለች። አሴት ታውቂያለች። ለአባቷ የመጀመሪያ ልጅ ለእኔ ደግሞ የመጀመሪያ ፍቅር ነበረች። በሌላ ሰው የተቀረጸ ቪዲዮ አይታ እኔን መታሳደበች እስቲ በራሰየው ማናችንም ይሆን እንደዚህ ነበረ የምናደርገው? ከዛም ግቢው ለቃ ሄደች። አባቷም ከትምህርት ቤት እኔን አባረረኝ፣ አስደበደበኝ፣ በጣም ብዙ ነገር አረገኝ። ሻንጣዬን ይዤ ወደ እናቴ ቤት ተመለስኩ አለ። እናቴ ስታይ በጣም ነው የደነገጠችው። አው እናት አደለችም አለ። ድጋሜ ደግሞ ተገናኘን ታዲያ አትቅጣት ነው የምትላት ምትይኝ? አላት ፈጣሪ እኮ ችግራችሁን እራሳችሁ ፍቱት፣ እኔን ግን ተወኝ አለች። አይሆንም፣ አይሆንም አንቺ መስማት የሌለበሽን ነገር ነው የሰማሽው ብሎ አፏን እንደገና ፍኗት ወጣ። አምስት ደቂቃ ብለሽ እስካሁን ድረስ ቆየሽ አላት። ተገናኙና በረንዳው ላይ እንዴ፣ ከዛ አባትሽ ጋየዋል ወረሽ ሁሉ የጦርነትና አላት ቆይ፣ ምንድን ነው የምትፈልገው? አለችው። ቆይ አንድ የሚቀርሽ ነገር አለ። ምን? እሱን እንዳታስበው አንተ እኮ ቆሻሻ ሰው ነ አለች። ደግሞ እዚህ ቤት ውስጥ አንተ እያለ አልገባም ብለህ ላታመልጭኝ አታሩጭኝ አላት። ከዛን እሷም ጥላ ሄደች። ፅናት ከሳሎን ቁጭ ብላ ሰኒ መጣች። ምን አዲስ ነገር አለ? ስለልሙሩ አለቻት። ምንም ነገር የለም አለች። ሌሊቱን ሙሉ የምጠራኝ እየመሰል ልቤ ሲጨነቅ አደረ አለች። አለ ቢያንስ እንኳን እዚህ ነኝ ብትል እኮ እኛም ተነፍስ ነበረ ናቲ እኮ ከቀልቡ አይደለም አለች። ፅናት ወይ እናቷ ጋር እንደውል እንዳልል ደግሞ እነሱን ማስጨነቅ ነው። ግን እኮ ቤተሰቦቿ ናቸው ማወቅ አለበት። እሱማ ኬራ እዚህ አክስቷ ልጆች አሉ። የዛሬን አይተን ነገ እንደውላለን ብሏል። ምንም ቢሆን ማሳወቅ የመሰለ ነገር የለም ግን በቃ ህይወት ስታስጠላ አለች። የትኛው የላይኛው ሰፈር ወይ የታችኛው ሰፈር አለች። ወይ ሰኔ፣ አሁን የሚቀለድበት ጊዜ አይደለም አልጃት እና ምን ላርግ ባለን ነገር ደስተኛ እንሆን እንጂ እስከ መቼ እናማራለን? አልጅ እኛ ህይወት ተሰጥቶን ነው የምንኖረው። ስንቶቹ አለው መኖር እየፈለጉ መኖር ያልቻሉ እኛ ማንፈልገውን ወሰደን እና የሚፈልጉትን ባኖራቸው አለ። አንቺ ታይ አለቻት እና ሰኒ ምሳ በልተሻል አለች። አረፈ ዲባዶ ከመሆኑ ሆኖ እያስተጋባና እሺ ቡና እናቀርብልሻ ብላት ጽናትን ብድጋል። ሰኒ ስልክ እያወራች እያለ በሀሴት ክፍል አካባቢ ነበር የሆነ ጓጓታ ሰማች። እንዴ ምንድነው? ብላ ማዳመጥ ጀመረች። አሁንም ደገመ፣ ሁለት ጊዜ ተንኮ የሆነ ነገር ሰማች ወደዛው ኪራ ደግሞ መጣ። ሰው አለ አለች። አሁንም የሆነ ነገር ሰማች። እዚህ ክፍል ውስጥማ ሰው አለ፣ ሰው አለ። እዚህ ውስጥማ የሆነ ነገር አለ አለች። እንዴ ሰኔ አለ። ጎሽ እንኳን ደህና መጣ። እዚህ ውስጥ የሆነ ሰው አለ። አሴት ናታ? ማን ይሆናል? አረ እሱ አይደለችም። ይሄም እዚህ ውስጥማ የሆነ ሰው አለ። እዚህ ያለችው አሴት ናት። በሩ እንደምን የቆለፈችው ሰው እንደ እንዲገባበት ስላልፈለገች ነው። እኔ አልከፍተም አለ ኬራ ለምንድነው የማታምነህ እዚህ ውስጥ ሰውነ ሰው አለ አለች። እንዴ ምንድነው አለ ጽናትም። ይኸውልህ ጽናት እዚህ ውስጥ ሰው አለ፣ አሴት ትሆናለች። አልጎች አሴት አይደለችም አለች። እሺ እኔ ጋር ሌላ ቁልፍ አለ፣ ከፍቼ ያሳይሻለሁ። ማንም እንደሌለ ታያለሽ አላት። ወደዛውንም ቁልፉን ከፍተው ሲገቡ ኑር ፀጥ ሆና ወድቃለች በድንጋጤ እንዴ ኑሩ ኑሩ ኑሩ እያሉ ተረባረቡባት ወደ ሀኪም ቤት ይዘዋት ሄዱ ሙር ትድን ይሆን ምንድን ይሆን ሹ ሙሩ እያሉ በቃ ወደ ሀኪም ቤት ይዘናት እንሄድ ብሎ ኪራ ታቅፎ ይዞ ሲወጣ ምንም ነገር አትናገርም ተስለፍልፋ ነበረ ወይኔ ጉዳችን ፈላ እያሉ ይዘዋት ወጡ ግን በህይወት ተርፍ ሆን? ላይክ ሰብስክራይብ በማድረግ ተቀላቀሉን፣ በኮሜንትም አስተያየታችሁን እንፈልጋል።